ሰላም፣ ሰላም ፍሬንዶች እንዴት ናችሁልኝ? ሁሉ አማን ነው ወይ? አብርሽ የቄራው ነኝ። ዛሬ መጥቻለሁ አብርሽ የቄራው ከቻለሁ። አሁን ወደ አንድ ወፈፌ ወፈፍ ወፈፍ የሚያደርገው ከብሔር ጀምሮ እስከ ሃይማኖት ቀይሮ ፆታውን የቀረው አንድ ማህይም አለ ከኔ ጋር የሚያጋጨው ሁሌ እናገራለሁ የአረብ ሀገር እህቶችን ስትነካ ወንድሞችን ስትነካ፣ አሁን የማይተናገርከው ከትናንት ወዲያ ዩትዩብ ላይ ገብተህ ነው። ልከውልኝ ነው ከዛ ገብቼ አየሁ። ትፈጠሉ ስሙም እንዳለ ከአረብ ሀገር ቴዲ ሀዋሳ ቤት የሚገባ አይታችሁ ሰምታችሁ ታውቃላችሁ። ስለምን ሊያወሩ ስለ ፍየል ስለ ማዳም ነገሩኝ። እስኪ አሁን የአረብ ሀገር እህቶች ወንድሞች ፖለቲካ ላይ እንደሚሳተፍ ማን እውቀት ያለው አለ? ቴዲ ሀዋሳ ላይ ገብቶ በስነስርዓት የሚነጋገር አለ ወይ? አረብ ሀገር ሰው አለ መሀይም ጥርቅ ምን ያለው፣ ከይቅርታ ጋር አብዛኛው፣ በፖለቲካ ላይ የሚመጡ ስራችሁን ልትሰሩ ነው ሄዳችሁት። አረብ ሀገር ላይ ስራ ነው። በጣም በጣም ኢትዮጵያ ላይ መኖሪያ ስታጣ የምትሄድበት ሀገር ነው አረብ ሀገር ነው ደሴ። ምንም ሌላ ነገር፣ መኖሪያ ስታጣ የምትበላው የምትጠጣው ስታጣ ማዳም ቤት እጀ ሩዝ ልጠቅል፣ እዛ እጀ ፍየል ልጠብቅ ብለን የምትሄድበት ሀገር ነው ደሳ። ምንም ልትደሰትበት የምትሄድበት ሀገር አይደለም። እንደሰማችሁት ነው ማለት ነው። ለዚህ ነው ይሄ ልጅ መሀይብ ነው፣ ደንቆሮ ነው፣ ኋላ ቀር ነው፣ ከተሜ ነው። ከተሜ አንዴ ካሳንቺስ አንዴ ምናምን ምናምን የሚቀባጥረው ይሄ አይደለም። ቦታውን የተወለደበትን ይቅርና እራሱን የማያቅ አንድ ወፈፌ ወደ ሽምግልናው ኧረ ሽማግሌ ፀጉሩን ካስተከለ በኋላ ነው እንግዲህ ወደ ወጣትነት የተመለሰው። አይደለ እንጂ የድሮን ቪዲዮ ባመጣ እንደ አንቱ ተ እንደ ተው እረፍ አንቱ ብለን ነበር፣ አንተ ብዬ ማቀሌ ነበረው። አሁን እኮ አንተ ብዬ ነው ማውራ ቢያንስ እንኳን ቢያንስ አንተ ያኒ ወደ አንተነት ስለምትፈልግ። ግን አሁን ቢያንስ አረብ ሀገር ያሉትን ስትናገር፣ እኛንም ጨምሮ ስትናገር ማሀይባን ናቸው። ስለአንተ ደንቆሮ ፖለቲካ ለማውራት አይደለም ከሀገር የወጣውት። ሲቀጥል ደግሞ አረብ ሀገር የሚሰደዱት አብዛኛው ነው የሚሰደዱት። የሚበሉት ሲያጡ በቃ መሄጃ ሲያጡ ነው አልክ። አየ አንተ የምትበላው ኖሮ ሆኖ የወጣው ማለት ነው በባህር በምን በስደተኞች ገብተ ስንት ሆምለስ ሆነ ምንድነው? ኢትዮጵያውያን አንስተው ለዚህ ስላበቁ ነው እንጂ አንተ ካንተ የበለጠ ምንድነው ስሙ ረሀብተኛ አለ እንዴ? እንዴ ማንም ሲሰደድ እኮ የትኛውም ሀገር ይሁን ችግርተኛ ስለሆነ ነው። በትምሮ ቀጥታ አይደለም የሄድከው። እድሜ ለሚዲያ ሚዲያ። መቼ ማንም አሁን እኮ ኢትዮጵያውያን እኮ እውቅና ታዋቂ ሰው ለማለት እኮ በቃ ሁሉንም ከታዋቂ ነው የሚጀመረው። የህዝብ ቆጠራ ቢጀመር ለምን ደንቆረውም ማህይቡም ሰገጤውም ምኑም ምኑም ታዋቂ ሆኗል፣ ከሚዲያ ጀርባ ማለት ነው። የሚታወቅበት መስፈርት ደግሞ በእንድዚህ አይነት በድንቁርና በምናምን በምናምን እንደኛ አይነቱ ይዳክራታል። እንደናንተ አይነቱ ማህይብ ግን እየረገጥክም ፎሎ ትደረጋለህ የረገጥክም ሰብስክራይብ ተደረጋለ። አየህ፣ ክብር አይወድልንም እኛ ክብር እኮ አይወድልን። ስለዚህ ስለአንተ እስኪ እኔና አንተ ቁጭ ብለን ስለ ሀገር ጉዳይም ይሁን ስለ መንፈሳዊ ነገር ይሁን እናውራ እስኪ። ወፍ የለህም አንተ አንተ ያለህ ምላስ ነው ይሄ የለም። ለምትናገረው ነገር እንኳን አታስተውልም ከጥቂት አንድ ሁለት እንዳንተ አይነት መንደሬ እዛ ቲክቶክ ላይ ትጋጭና እንዳለ የምትረግጡት ነገር ነው ማይገባኝ፣ የአረብ ሀገር ወንዶችና የአረብ ሀገር ሴቶች ማይባን ናቸው፣ ረሃብተኞች ናቸው። ሲርባቸው ነው የሚወጡት። ምና እንዲ አንተ ጠግበህ ነው ወየ ወጣኸው። ረሃብተኝነታችሁን እኮ አረብ ሀገር ያለ አይደለም እያስተማረን ያለው ረሃብተኛ መሆናችሁን የምናውቀው እኮ አሜሪካ እንኳን ቁጭ ብሎ አክዲዱን ማየት እንችላለን። ችግር ይህንን ማየት እንችላለን። እንጀራ በሚጥሚጣ የሚበላ ነው ቢያንስ እኛ አረብ ሀገር እንጀራ በሚጥሚጣ በልተን አናውቅም። ሲቀጥል ደግሞ ማንም ሰው አሁን ዋናው ፖይንቴና ፖይንቴ ምን እንደሆነ ታውቃለህ? አንተ አንተም ለአንዴና ለመጨረሻ ጊዜ ለአንተ ሰገጤ ማሀይብ የምነግርህ ምንድን እንደሆነ ታውቃለህ? አንድ ሰው ኋላቀርነት በሀገር አይለካም። በተሰደደበት ሀገር የተለካ ሰው የለም። ሁሉም ኢትዮጵያዊ ነው። እዚህ አረብ ሀገር ዲግሪያቸውን፣ ዲፕሎማቸውን፣ ማስተረስታቸውን ምናምን አስቀምጠው የተሰደዱ አሉ። ለምን የሚለውን ነገር ነው። እንዳንተ አይነቱም ሆዳም እንዳንተ አይነቱም ድሃው የተሰደደው፣ ድህነት ድሃ የሆነች ሀገር ስለተፈጠረን ማለት ነው። ግዴታ ሆኖብን እንጂ እውቀት ማጣት አይደለም። አየ የተሻለ ፍለጋን እንጂ እውቀት አጥተን አይደለም። ሁልጊዜ አረብ ሀገር ያለ ነው። እኛን ዝቅ ለማድረግ ሁልጊዜ የሆነ ነገር፣ ይሄ ነገር እኔ ደሜን ነው የሚያፈለው። እንዲ እኛ እዛ ጋር ከእናንተ ጋር እኔ እኮ ከእናንተ ጋር ወተን ስለማናወራ ነው። አላወራም ከእንደናንተ አይነቱ ጋር ህብረት የለኝም። ስለየትኛው ፖለቲካ ነው የምታወራኝ? ስለየትኛው ሃይማኖት ነው የምታወራኝ? ስለየትኛው እውቀት? ማነው ቴዲ አዋሳ ነው ምናምን አዝለው ዙር። ከዚያ እንቀልባ ልክላለሁ። የትኛው እውቀታችሁ ጊፍት ለመለመን ፎሎ ለማግኘት ካልሆነ በስተቀር ለየትኛው የሀገር ጥቅም ኖሯችሁ? እናንተ ማሀይባን ለየትኛው ለሀገር ጥቅም? ያላቸውማ በየእስሩ በየምኑን ያላቸው ያሉት። እንደናንተ አይነቱ ቆሻሻ ማሀይብ ከቴዲ ማን በለው አንተ ሆንክ እዛ ሚስት እንዳለ ያላችሁት አጉል ፖለቲካ አዋቂ ነኝ ተንታኝ ነኝ ለህዝቡን ያለው የምትሉ ሁሉ ምንም ምናችሁም አንደኛ ምናችሁም የማይጨበጥ ፣ ሁለተኛ ደግሞ በእውቀት ደረጃ ሳይሆን ይሄ ሚዲያ ማንንም ካሜራና ኢንተርኔት ካለ የምትገባበት የራሱ የሆነ መስፈርት ስላለ እንጂ የገባው እውቀት ኖሮ አይደለም እኮ። ለሀገር የሚጠቅሙትማ በእስር እየተሰቃዩ፣ እንደናንተ ያለቱ ደግሞ መሀይባን ደግሞ ያደገ ሀገር ቁጭ ስላላችሁ አፍን በመክፈታችሁና ይሄ ምላሳችሁን ከዚህ እዛ በማድረሳችሁ የሆነ እውቀት ውስጥ የገባችሁ ምናምን እንትንም ይባል ደግሞ አለ። አንድ ዱቄት አብርሽ የቄራው፣ የማዳም ቅመሞች ምንድን ነው? ደራሽ ኧረ ሳይኖር አትሳቅ። አምርም እንዴት እንዳስጠላኸኝ አሁን በአንደ ጊዜ፣ ማን በነገረ ኮሰኮስከኝ። የሆነ ስጠጥ የሚል ነገር የለም ሰቀጠስከኝ። የማዳም ቅመሞች ምንድን ነው? መከታን ነው ደራሽ ይላል። ዱቄት እኮ ነው። አሎ ይህ ዩኒሴጋ ፍሪ ፉድ ማዳፍ። አረ ተዉ ስሙኝ። አረ ተዉ፣ ከእግዚአብሔር የተላኩ ሰው ነኝ። ተዉ ስሙኝ። ምረደና ቁርት እኮ ናችሁ። አንድ ጥይት ቢተኮስ እናተ እንትን ውስጥ የምትገባ ቀሚስ ውስጥ የምትገባ ሁል እኮ ነው። አሁን አንበሳ አንበሳ ምናምን ምናምን ምት አየናችሁ እኮ ስንቶቻችሁ ያዙ ይልቀቁኝ ብላችሁ፣ ልክ የሆነ የተጋጫችሁትን ሰ ስታይ ስትሯሯጡ ምናምን እያየን ነው። ባልኖርክበት ህይወት ለመናገር የመጀመሪያው ደረጃ ከልመና ውጣ። አረብ ሀገር ያለነውን እኛን ለመናገር ደስ የሚለው ነገር በስተመጨረሻ ያልቆረጥኩት አውቄ ነው። አረብ ሀገር የሚሄዱት ለስራ እስከሆነ ድረስ ይስሯል። ስራችሁን ልሰሩ ነው ሄዳችሁት፣ ጎበዝ አየ። እንደናንተ እኮ አይደለንም እኛ። አዎ ለስራ ነው የምንሄደው። ትክክል። እንደናንተ ግን የማውራት እንትኑ አንሶን አይደለም። እናንተ ጋር ኮ ነው የአበሻ ሆምለስ ያለው፣ እንጂ አረብ ሀገር የትኛውም ሴት ሆነ ወንድ በረንዳ ዳሪ የለም። ኢትዮጵያውን አፈስፈስ አድርገን ገባ እንረዳዳለን። ምን እንላለን? እናንተ ከማዛ ያላችሁት እኮ ስትረስ የሚይዛችሁ እኮ ከሰው ጋር እንኳን አትገናኙ። ስትገናኙ ትሬል ላይ እንኳን ባቡር ላይ እንኳን ስትገናኙ ኤርፎናችሁን አርጋችሁ የሆነ በቃ ሌላ ሰላም ለማለት እንኳን የሚያስብ ሰው ካለ ካያችሁ ምን ይሄ ነው ላይፋችሁ። እናንተ ከዛም አልፋችሁ ተርፋችሁ አሜሪካ የሚያባል እንኳን ቁጭ ብለህ ለማኝ ነህ። ቲክቶክ ላይ ስትለምን ነው የምትውለው፣ ቂጥህን እያሰፋ ዳልህን እያሰፋ እንደናንተ አይነቱ ቆሻሻ ነው እኛን ሊንቅ የሚሞክረው። አርባ ሀገር ቴዲዮ ሀሳብ ቤት የሚገባ አይታችሁ ሰምታችሁ ታውቃላችሁ? ስለምን ሊያወሩ ስለ ፍየል፣ ስለ ማዳም ከአርባ ሀገር ሰው አለ ማሀይም ጥርቅ ምን ያለው ያ ላይ መኖሪያ ስታጣ የምትሄድበት ሀገር ነው አርባ ደሴ። ምንም ሌላ ነገር መኖሪያ ስታጣ የምትበላው የምትጠጣው ስታጣ ማዳም ቤት እጀ ሩዝ ልጠቅል እዛ ፍየል ልጠብቅ ብለ የምትሄድበት ሀገር ነው ምንም ልትደሰትበት የምትሄድበት ሀገር አይደለም። እንዴ ስለ ማንናገር ነው እንዴ የትኛው ፖለቲካችሁ ነው? ፖለቲካችሁንም ከአንድ ግለሰብ ጋር እኔ አማራ ነበርኩት ትግሬ ነኝ እኔ እንዲህ ነኝ እንዲህ ነኝ። ይኸው የጆከርን የምንን የምንን ማየት እንችላለን። በቃ ምንም የሚጨበጥ ነገር የለም። ይኸው ጂጂን፣ ይኸው እኔ ትግሬ ነኝ ነው ላ ትግሬ ነው የተባለው እሱ ነው። አዎ እሷም ጂጂን ብትሆን ትግሬ ነኝ ያለችው ይመስለኛል። ተሳስታችሁ ነው ያቺ ጂኪያ ኦሮሞ ሞታለች። ከአሁን በኋላ ስሜን እንዳታነሱ፣ ትግሬዋ ጂጂክ እያበሉ እግዚአብሔር ምስክር አን ትግሬ ትግሬ ነኝ እስቲ ጥሉ፣ በቃ ከአይምሯችሁ ውጡ። ትግሬ ነኝ፣ ኢትዮጵያዊ ነኝ። እኔ ኦሮሞ የሚባል አላቅም፣ በዘሬ በደሜ የለም። ጥሉኝ፣ እንድትጠሉኝ አደለው። እኔ ኦሮሞ አደለ፣ ኦሮሞ አደለም። በቃ አሳዝናችሁኝ። እኔ ታገልኩላችሁ። እንግዲህ አስቡ ወዲያው ነው የምትቀያየሩት። አባቴ እዚህ ነው ስትባሉ እዛ እንደ ፌንጣ የምትዘል ሁሉ መተ አፍ ስላለ ብቻ ልፋ ጭንኛ ላይ አትጣል። አረብ ሀገር ያሉ እህትና ወንድሞቻችን ደግሜም ደጋግሜም ከድሮም ጀምሮ የሚናገረው ቃል ነው። እዚህ ላይ ነው የምታስቀምጧቸው። ለምን ጠንካራ አስተዋይ፣ ሁሉን በሁሉ ነገር የተፈትነው እንደ ወርቅ በእሳት ተፈትነው እንደ ወርቅ የሚያንጸባርቁ ናቸው። እንደ ሻማ ቀልጠው ለቤተሰብ የሚኖሩ ናቸው። አንተ ከቀበሌ ቤት ቤተሰብን ያላወጣ አሜሪካን አገር የሚባል ቁጭ ብላችሁ ከሚዲያ ለማኝነት እንደናንተ፣ እኔ እንኳን ጌም ተጫዎቼ ለምኝ የምና አላውቅም። የት ነኝ ኩሩ፣ የአረብ ሀገር ሰው ነኝ ኩሩ ትባላለህ። በተቀመጥኩበት ቦታ የምንለካ አይደለሁ። የተሻለ ነው አሜሪካ ምናምን አየናት እኮ ይኸው፣ ምትል ከልብ ትባረራታለህ ምትሉ፣ እንደ ውሻ ይኸው ትራምፕ እያባረረ ነው። ስንቶቹ ኢትዮጵያውያን ወረቀት የሌላቸው ተሳቀው ከአረብ ሀገር በበለጠ ተሳቀው የሚኖርባት ሀገር ማን ትባላል? አሜሪካ። ለእናንተ ፈጣሪ ይሁናችሁ ነው የምለው እኔ። ለኢትዮጵያውያን ለንጹህ ኢትዮጵያውያን ፈጣሪ አምላክ ይሁናችሁ፣ ፈጣሪ አምላክ ያስተካክልላችሁ ነው የምለው እኔ የምናገረው። ግን እንደነዚህ አይነት መሀይባንን አረብ ሀገር ያለነውን ሁልጊዜ ለመናቅም ካሁን ቀደምም ያቀረብኩትን አይታችሁታለን ከእነዚህ ጋር ለማውራት ምንድን ነው? ስለ ማዳም ኩሽና ነው ምናምን። አንተ ምንድን ነው የምትሰራውና የነበረውና ነው? በየማዲያው በየሱፐርማርኬቱ የአሮጊት ዳይፐር መቀየር ምናምን አይደል እንዴ? ምን የተሻለ ስደት እኮ ነው፣ የወጣ ስደተኛ ነህ እንደኛ። ስለዚህ ይህንን አቋምህን እንድትቀይር እፈልጋለሁ። ማናንተ አንተ ድጥራስ ይህን ጸጉር ካስተከልኩ በኋላ የማን የሆነ የነገረኛ ወንድ ወይ የነገረኛ ሴት ጸጉር ነው መሰለኝ፣ በስተት የተከሉልህ። በጣም የምትዘላብደው ነገር ጥሩ አይደለም። ከጭንቅላት ሳይሆን ከምላስ ነው የምታወራው። ስለዚህ አንድን ነገር ስንናገር ማንን ይወክላል? የተጣላው ሰው ካለ ከተጣላው ሰው ጋር ዛ ፍየል ጠባቂም በለው ምንም በለው እሱን መርገጥ ስሙን ጠርተ ምሽ፣ አረብ ሀገር የሚገኙ ብለ ሳይሆን እሱን ጠርተ ለምን ውሏችሁ፣ ቆሻሻ ቦታ ስለሆነ ዝንብ፣ ከዝንብ መቼም ማር አይጠበቅም። ዝንባሞች ደግሞ እርስ በራስ እዛው መግማማት ትችላላችሁ። ከዛ ውጭ ግን ስንት ጠንካራ ሴቶች ስንት ቤተሰብን የሚያስተዳድሩ ስንት ነገር ተቋቁመው የሚኖሩበትን አረብ ሀገር የሚኖሩ እህቶችና ወንድሞችን ግን የመናገር ብቃቱም ሞራሉም የለህም። ስምንት ነጥብ ምረ ለማይ ሰርተ ዋል መጀመርያ ሰርተ ግባ እንደ ወንድ አይደለም። እየኖር እ ያለሁ ቁጭ ብለህ ቤት ውስጥ ቁጭ ብለህ ላይብ ትውላለህ። ዳሌ ሰፋ፣ ጭንቅላት ጠበበ። ይሄኛ ወርዶ ጭንቅላት ጋ ወርዶ፣ እንዴት እንግባባ? እንዴት ብለን ምረ ማሀይበን በቃ ቲክቶክ ላ ከዛም በላይ ደግሞ እኔ ያውቅልሃለሁ ይልሃል ለሀገርህ እንዲህ ያውቅልሃለሁ። መጀመሪያ ራስህን ወቅ። እያንዳንድ ሰው ሀገር ስለሆንክ ምንም አይመጣብኝም፣ የፈለገ ፖለቲካ ብናገር ያለሁበት ሀገር የዜግነት ተሰጥቶኛል ምንም ችግር የለውም። ዜግነትህም አይታወቅ፣ ሀገርህን የሸመጠጥቅ ኤርትራዊ ነኝ እያልክ ተሰደ ገብተ አሁን ለኢትዮጵያ እሆንላታለሁ። በሆድህ እኮ ኢትዮጵያን የሸጥክ እያንዳንድ አረብ ሀገር ያለን እኛ ግን ቢያንስ ዜግነት እንኳን አንቀይርም። በቃ እንደ ኢትዮጵያዊነታችን ሰርተን ተከብረን ወደ ሀገራችን እንሄዳለን። ከዛ ውጭ ግን በጭንቅላት ደረጃ ካሰብ አስተሳሰባችን የኔ ያንተ፣ አንድ ላይ በሚዛን ቢቀመጥ ማን እንደሚደፋ እናውቀዋለን። ግን ምንድነው ያ ይሄ ሚዲያ ሁሉንም ስለሚያሳውቅ አፍን በከፈ ቁጥር ሼርና እንትን ይደረጋል። አገር አወቀ እንጂ በየትኛው እውቀት ልክህ ነው? እያንዳንድ ቲክቶክ ላይ አሁን እንዳለ እዮዳብ፣ ጆከር፣ ዮኒ ማኛው ትላላችሁ፣ ሌላም ሌላም። ስማቸውን እራሱ ስለማልከታተላቸው አላቅም። ይሄ ማነው ነው ማን ያልከው? ቅድም እሱ ምድረደና ቁርት በቅ እማይጨበጡ? አገርን ሊያፈርሱ ምን፣ አገር ሊያቀኑ አገርን ሊያፈርሱ እርስ በራስ በተጣሉ ቁጥር በቃ ሚዲያ ስላላቸው፣ ለምን ፎሎቸው ብዙ ነው? ምረ መሀይማን፣ ማንም ፎሎ ማድረግ እንዳለበት ስለማያውቁ በርቱ፣ ግፉ የሚል አባቴ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ ብለ ደግፎ አንድ ብሄር ይዞ የሚመጣ ትክክል አይደለም። ጎበዝ እውነት ልንገራቸው። ይ ወንድም ወንድሙን የሚያጣላ፣ ቤተሰብ ከቤተሰብ የሚያጣላ፣ እኛ ተለያይተን ማንን ሊያይ ነው? ተዳቅለናል እኮ አንድ ላይ እኮ ከኦሮሞ ከትግሬ ከአማራ ከጉራጌ ከቤኒሻንጉል ከወላይታ ከአፋር ሁሉም ተዳቅሏል። እና እንለያይ ብባል የማይለያይ ነው። እንደዚህ አይነት ደናቁርትን እየሰማችሁ የምትከተሉ ከሆነ ግን ሰላማችሁን ነስታችሁ፣ የራሳችሁንም ሰላም ነስታችሁ፣ ማንም ስለአንተ የሚጨነቅልህ የለም። እኔ ለአማራ ነው፣ እኔ ለትግሬ ነው ብጮ፣ እኔ ለኦሮሞ ነው ብጮ፣ እኔ ለጉራጌ ነው፣ እኔ ለእንዲህ ነው የሚለው መሀይብ በለው አባቴ። ጊፍት ለመለመን ነው። ከዛ በኋላ ልክ ፎሎ ሲበዛለት ያላ ጌም ይላሉ። ከዛ በኋላ ጌሙን በምን ያደርጉታል? በብሔር ያደርጉታል። ምረ መሀይብ ብላሜ ቦራ ደግሞ እንዲህ የሚታለ አለ አይደለ? ብሎ ይገባና ያላ አማራው ለአማራ ትግሬው ለትግሬ ኦሮሞ ለኦሮሞ ጊፍት ይሰጣል ምናምን። ማን ነው ተጠቃሚው? ከላይ ያሉት ይገፉበታል፣ ይቀጥላሉ። ይህን ትቦ አፋቸውን እየቀጠሉ ማንም ያበረታታቸው ከስር ያለ ነው። ከዛ በኋላ የሆነ ሰዓት ላይ ከሆነ ሰው ጋር ሲጣላ እኔ ይሄ የኛው ብሔር አይደለሁም ብሔራቸውን እንኳን አታውቁም እኮ መታወቂያ እንኳን አታዩም እኮ። ከዛ የሆነ እውነታቸው ሲወጣ ውይ እሱ ነው ለረገጣ ብራችሁን ከታለባችሁ፣ ስንት ቅሬታ እና ስንት ብጥብጥ ከፈጠሩ በኋላ ማለት ነው፣ ስሙን ለማደስ ነው። በኦሮሞ ህዝብ ምናምን እያሉ እኔ

ስለዚህ ሰውን አትመኑ። እስኪ ፈጣሪን ተደገፉ እስኪ። ፈጣሪ እኮ ነው የማይሳሳተው እኮ። የሰው ልጅ ይሳሳታል እኮ። እኔ አውቅልሃለሁ ያለ ሰው አያቅልህም። ሊያቅልህ የሚችለው እንደኔ እንደኔ እምነት ፈጣሪ አምላክ ነው። ስለኔ እኔ የሚያቅልኝ ፈጣሪ ብቻ ነው። በዚህ ዘመን እህት፣ ወንድም፣ ቤተሰብ፣ እናት፣ አባት በሚክድበት ዘመን ላይ አንተ አንድ ሚዲያ ላይ መጥቶ ለራሱ ፎሎ ለመልቀም ስላለ ብቻ አትከተለው ደነዛ ትሁን ስለዚህ አንተ ድጥራስ እባክህን ስነስርዓት አለ። ከዚህ በኋላ በእናትህ እረበቅ በእውነት ከአንተ እና መሰሎች የሚበላለጡ ድንቅ ድንቅ ጭንቅላት ያላቸው ናቸው። አረብ ሀገር ያሉት የኑሮና የሕይወት ጉዳይ ሆኖባቸው ነው አንተ ደንቆሮ ማየብ። ስለዚህ ክብርህን ጠብቅ። አሁን አልከፊፍ ነው በጥቂቱ ነው የነገርኩህ። ከዚህ በኋላ ግን የአረብ ሀገር እህት ወንድሞቻችንን ዝቅ አድርጌ አወራለሁ ብለህ የምታስብ ከሆነ እኔ ሚዲያ አለኝ፣ አንተ ሚዲያ አለ፣ ችግር የለውም። አንተን እንደ አንድ ወጥ ርዕስ አድርጌ መጥቼ እረግጠሃለሁ እስክትንፈራፈር። ስምንት ነጥብ ይህን ነው ክብር። እዛው እዛው እንደምትግማማው ከፖለቲከኛ ብለህ ከምኑ ብለህ እንደምትግማማው ተግማማ እዛው፣ እንጂ እኛ ጋር አትድረስ፣ አልደረስንብህም፣ አትድረስ። እንዳንተ አይነቱ ጭቃን መሃይም የቲክቶክ ለማኝ እኛን ሊረግጠን ሊናገረን፣ ወላ ዝቅ ሊያደርገን ረሀብተኛ አርቧቸው የመጡ ናቸው ሊለን፣ እውቀት የላቸውም ሊለን አይችልም። አንተ እኛን ልትለካን አችልም። እኛ ባይሆን አንተን እንለክተን፣ እንደዚህ ልክህን እንነግርሀለን። አንተ ለማኝ ከለመና ውጣ፣ ለልጆች ጊዜ ስጥ፣ ለሚስትህ ጊዜ ስጥ፣ እንደ ወንድ ወጣ ብለህ እንደኛ ስራ ነጠላ፣ ንጥፈ መለመን የቀረህ ለማኝ። እኛን ልትንቅ ቲ ደንቆሮ። በተረፈ ሰላማችሁ ይብዛልኝ፣ አመሰግናለሁ። እስኪ ሰብስክራይብ አድርጉ። አሁንም ምን ልበል የሆነ አሳይቻችኋለሁ አይደለ? ሰብስክራይብ ሳታረጉኝ የምታዩት ብዛታችሁ ብዛታችሁ በቃ ሰብስክራይብ ሳያረጉኝ የሚያዩት እንደዚህ ነው። ሰብስክራይብ ሳያረጉኝ የሚያዩት እንደዚህ ናቸው። ሰብስክራይብ አድርገው የሚያዩት እንደዚህ ነው። ለምን ቅንነትን ምን ምን ችግራለሁ ይህንን ቪዲዮ እስኪ ሼር ሼር አድርጉት ለምታውቁት ሁሉ ሼር አድርጉና ሰብስክራይብ አስደርጉኝ እና ክብር አብረን በተረፈ ይህንን ሰውዬ ቀንድ ቀንዱን ብላችሁ አረብ ሀገር ያላችሁ ስነ ስርዓት አስይዙት ክብር እኛ ከተያያዝን እኮ ማንንም ማንቀጥቀጥ እንችላለን ሁሉም የሚዲያ ሰው እንዳለ ከቲክቶክ ጀምሮ እስከ ፌስቡክ ከፌስቡክ እስከ ዩቲዩብ ጀምሮ ተከታይ ያላቸው አብዛኛውን አረብ ሀገር ያላችሁ ናችሁ እምትረገጡትም እናንተ ናችሁ ስለዚህ ስነ ስርዓት መያዝ ባለባት። እኔ በምንም በፖለቲካ በሃይማኖት ሲገቡ ምን ሲል ለድንቁርና ነው ላሉ በግለሰብ እንዲህ አረብ ሀገር ያሉት እንግ ሲናገሩት ግን የሚመለከተኝ ላይ ገብቼ እናገራለሁ። ለምን ሻማ ስለሆኑ ሻማ ስለሆንን ልበል እንጂ እኔም አረብ ሀገር አደለው እ ኩሩ ነን ደሞ እንጨፍልቅ ካልን እንርገጥ፣ ካለን እንረግጣለን። አሁን በትንሹ ነው። ይሄ አያላርፍም ካልክ ግን ጥሩ ትምህርት ይሰጥሃል። በተረፈ አመሰግናለሁ። በስደትም ባገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ።